ሰደበ አድገ እያመለክ ያለው ምክንያቱም ኢሳያስ ትንቢተ ኢሳያስ ምዕራፍ 53 ላይ ይነግረሃል። እንዲቆጠር ነው ያለው። አምላክ አይደለም። ችግር የለውም። ቀጥ ቀጥ ትቀጥላለህ፣ ጨርሰህ ትወጣለህ። ዛሬ ነቢዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል። ፈቅዷል እንዲሰደብ እንዲንቋሸሽ፣ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ኦኬ፣ ነቢዩ መሐመድን አንድ ሰው ቢያንቋሽሽ ምንድን ነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ አምስት ሰላሳ ሦስት ላይ ይገደላል። እጅና እግሩን እያፈራረቁ መቁረጥ ነው አይደለ? መሐመድን የተናገረ አዎ። ምክንያቱም እስልምና እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። መልካም። ስለዚህ ጠየከኝ አይደል ጠየቀኝ አይደል? እየመለስኩልህ ነው። አዳምጥ አዳምጥ። ኦኬ እስልምናን እኔ እንድወድበት ያደረገኝ ትልቁ ትልቁ ነገር አምላክ እንዲንቋሸሽ ነቢይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ፣ ክብሩን የጣለ ኦኬ። እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። እስልምና ላይ ያለው ጥሩ ጥሩ ሁኔታ ይሄ ነው ትልቁ ነገር ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም። ያ ጉዳይ ምንድን ነው እሱ ወደ እስልምና እንዲገባ ያደረገው? ወደ እስልምና እንዲገባ ያደረገው ምንድን ነው? እሱ በእስልምና ውስጥ ሙስሊምን እስልምናን መንካት አላህም መንካት መሐመድም መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት። ሱራ አምስት 33 ሱራ አራት 89 ሱራ 9 30 29 ተፍሲር እብን ከሲር እብን አባስ ማየት ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው። የሰላም ሃይማኖት ስለሆነ እስልምና ይህንም ማድረግ ሱናናና፣ ሰው አምላክ አይሰደብም፣ ነቢያቶች አይሰደቡም። ጥያቄ ነው ነው መጠየቅ ያለበት። ሌላ አትችልም፣ መናገር አትችልም። ስለዚህ አልካ አትግባ ስልምና አለ መናገር ወደ ስልምና እንድትሄድ ያደረገ አራጅ ፈጣሪ ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። መላእክቶች ሰው ባይገል መላእክቶች ይገሉሃል። ሰው ባይገል መላእክቶች ይገሉሃል። ተሽሎ ሆነ የገባኸው ማለት ነው። ቪዲዮን ቀጥ ይሺ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። ቀጥ አምላክ ይገላል ያድናል ነቢያቶችን ከሰደብክ ነቢያቶችን ከተሳደብክ ትቀጣለህ። ትቀጣለህ። ቅጣቱ ምንድን ነው? ቅጣቱ ምንድን ነው? ከአንተን እንደሚጠብቅ ቅጣት ማለት ነው። ኦኬ፣ ትቀጣለህ ቅጣቱ አሀ እኔም ከሚታረዱት አንዱ ነኝ። ለካንተ ጠብቀ ቀጣታሁ በብሉይ ኪዳንም ያለ ነው የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣዖት አይመለክም። ኦኬ ጣዖት አይመለክም። ይሄ መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። ኦኬ የሃይማኖት ዲሞክራሲ ባይብል ላይ የለም። አሁን ቪዲዮ ልክፈተው ነው። ቁራን መጽሐፍ ቅዱስ ላይ ጣዖት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ፣ እኔ ዲሞክራሲ እንዳለ ላሳያ፣ ክርስቶስ የተናገረው ላሳያ፣ ዮሐንስ ወንጌል ምዕራፍ ስድስት ያመለኩ ሰዎች ይገደላሉ፣ ይገደላሉ። የበዓል ጣዖት ማምለክ ስለዚህ ያስገድላል።

ጣዖትን የተቀረጸ ጣዖት በዓል የሚባል የበዓል በዓል ምንድን ነው? እሱ ምንድን ነው? እሱ ጣዖት የተቀረጸ አይደለም፣ የሚደረግበት ሴሬሞኒውን ነው። የምን ሴሬሞኒ? የምን ሴሬሞኒ ነው? ምን ኤልያስ በአካብ ዘመን ጣዖት አምላኪዎችን ገሏል? አልገደለም? ኤልያስ የበዓል አምላኪዎችን ገሏል? አልገደለም? የበዓል ነቢያቶች ምንድን ነው ያደረጉት? ገሏል? አልገደለም? ጥያቄ

ነበረ አልነበረም እራሳቸው ተወራርደው ነው አይደለም ገብተው ነው የሞቱት አይደለም ተወራርደው ነው አይደለም አይደለም ለመገደላቸው ምክንያት ይሄ ይሄ መስዋዕት አቀረቡ መስዋዕት አቀረቡ ይሄ ለመገደል መስፈርት አይሆንም መስዋዕት አቀረቡ። የኤልያስ አምላክ ሰማ ቆይ የኤልያስ አምላክ ሰማ፣ መስዋዕቱን በላ። ይሄን ታምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት ቆይ ቆይ ቆይ አንዴ የጣዖት ካህናቶችን የጣዖት ካህናቶችን ያዛቸው፣ አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው። ሶ አሁን እኔ ጥያቄ ኤልያስ ለምን ቆይ ቆይ ቆይ ኤልያስ ያህዌ አዞት ነው አደለ? ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? ጥያቄደረስ መልካም ሽታልቃ እንዳገባብ ረዳ የበዓል ነቢያቶች ማለት ሁሉንም የሃዌን ያዌ ብሎ ነው የሚያምነው ይሄ ልጅ ወንድማችን አሁንም ከክርስትና ብዙም አራቅም እንደገናም ደግሞ ማስረጃ ታመጣለህ ማስረጃ ታመጣለህ የበዓል ነቢያቶች አስቀድመው ምን አድርገው ነበረ ሁሉንም ነቢያቶች ገለው ጨርሰው፣ ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ውድድር ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ያዌ የኤልያስን መሥዋዕት በላ። ስለዚህ ኤልያስ ትክክለኛ ነብይ እንደሆነ ወንድማችን ያምናል ማለት ነው። እነኛ ሀሳብ እንደሆነ ያምናል። ይህን ሳታውቅ ነው እስልምና ንጽጽር ላይ የገባኸው። ኤልያስ ኤልያስ በእስልምና ነብይ መሆኑን አታቅም። ማስረጃ ጠይቃለኝ ከስለምና ኤልያስ እኔ እውቀት ላይ እየለካ ስለሆነ ኤልያስ የሚባል ነቢ ከቁርአን አለ ያወጣና ሳይሆን አንቺ ልጅ ለመዝማትም ቆይ ጣልቃት ግቢ ማማዬ የምትይኝ እኔ የሚያደርጉት ሕፃናትን እያረዱ እነኚህ ሰዎች ምን የሚያደርጉ ናቸው? ሕፃናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰዉ እንጂ ስለማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ ናቸው። መረጃ አምጣ። ህጻናትን እያረዱ ይሰዉ እንደነበር መረጃ አምጣ። መልካም መረጃ ብሰጥ ምንድን ነው የምታደርገው? መረጃ አምጣ አምጣ፣ መረጃ ሰጥ። ከስልምና ለቀለለ እኔ ጠይቄ ቅድም ጠይቀኝ፣ አምጥቼ የዮሐንስ ወንጌ ምዕራፍ 18ን አሳይቻል። ህጻናትን ይሰው እንደነበረ አንተ መጽሐፍ ቅዱስ አንባቢ ነኝ አቃለው ብለሃል። አሳይ። ኤርሚያስ ክፈችልኝ፣ ክፈችለት። በኤልያስ ዘመን በአካብ ዘመን ትንቢተ ኤርሚያስ ሌላ ነው ያለው። ተረጋጋ። ትንቢተ ኤርሚያስ ያለው ከ ቆይ ቆይ፣ ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይህንን እንኳን አታውቅም። ተረጋጋ። ትንቢተ ኤርሚያስ ኤርሚያስ ያለው በእነ ሕዝቅያስ ዘመን ነው። እሺ፣ በእነ ሕዝቅያስ ዘመን ነው። እኔ የምለው ከእዛ ዳግም እሰጥሃለሁኝ። በዓለ ነቢያት ምን እንደሚሠሩ ኖ፣ ኖ፣ ኖ ከኤልያስ ኤልያስ የገደለበት ቦታ ላይ አምጣልኝ። ሕጻናቶችን ይሰው እንደነበር። ፕሊስ አዳምጥ። የበዓል ነቢያቶች እንዴት ነው መጽሐፍ ቅዱስን ሳታውቅ? ቆይ ቆይ ቆይ ሳታውቅ ሌላ ቦታ ሄደ። ሌላ አስራ ዘጠኝ አምስት አንዴ ክፈችልኝ። ኦኬ ለምን አስራ ዘጠኝ አምስት? ኦ በቃ ብራዘር አየው ምላሳ። በዛ ሚውት አድርግና አዳምጥ ሽ የፈለገው ከነገስት ነው። ከነገስት ሰጠዋለሁኝ። አሁን እውቀት ማን እንደሌለው አሳያችኋለሁኝ ብዬ ነው እንደዚህ ሆን ብዬ ነው ያስጨወኩት። ከነገስት ነው የፈለገው ከነገስትም ደግመዋለሁ፣ ግን ይህንን አንብቡ። ልጁ ምንም እንደ ማያውቅ እንድትረዱ ነው። አምጣ እስኪ አምጣ። ቀጥይ ጎበዝ ጎበዝጣ። አንድ ሚውት አድርግ። ወገናችን እኔ ያላዘዝኩትን የተናገርኩትንም ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸው ለበዓል ምን ያደርጋሉ? ያቃጠሉ ልጆቻቸውን በእሳት የሚያቃጥሉ ናቸው እነህ እንጂ ስለማምለካቸው አይደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ እሱ ነገሥት ላይ ስለጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው። ምዕራፍ 17ን አለማንበብህ ንጽጽር አለሙ ስገባ ምዕራፍ 18 ማለት በፊት 17 ይቀድማልና ምዕራፍ 17 ቁጥር 17 ንቅሳችልኝ ሁለተኛ ነገስት፣ ምንም እንደማታውቅ በዛውም ተማር። እሺ ወንድማችን አረ እባክህ፣ እባክህ እስኪ መረጃውን ክፈተው። ኤልያስ ጋር ሄድና ኤልያስ ጋር አምጣ፣ አምጣ። እሺ ወንዶች ልጆቻቸውን፣ ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው፣ ሟርተኞችና አስማተኞችም ሆኑ። ምን አደረጓቸው? ምን አደረጓቸው? ወንዶችና ሴቶች ልጆቻቸው ምን አደረጓቸው ይላል። ወንድማችን አረ ጉዳይ ዳይንገረን እውቀት ስላለው ምዕራፍ አስራ ስምንት ከማለት በፊት አውዱ ምዕራፍ አስራ ሰባት ይጀምራል። ምን አደረጓቸው? ወንድማችን አረ ተናገር። ምን አደረጓቸው ይላል። ወንድማችን አረ እየሰማው ነው ብሮኔ። መጽሐፍ ቅዱስ እያወጣው ነው። ማንበብ ትችላለህ እኮ አንበብ። ኦ ነው እንዴ? እኔ መጽሐፈ ነገስትን ምዕራፍ 17ን እያወጣው ነው። የገደለበትን ቦታ እያወጣው ነው። አንተ መረጃ ማቅረብ ትችላለህ። አይዞ፣ አንድ ጊዜ ምንድን ነው የተጠያየቅንበት? ፖይንት ምንድን ነበረ የተጠያየቅንበት ነጥብ? ኤልያስ የባዓል ካህናቶችን የገደለው ህፃናትን እነሱ ይገሉ ስለነበረ ነው ነው ያልከው፣ እንዳትረሳ። ምን ይገሉ ስለነበረ ህፃናትን ይገሉ ስለነበረ። ይሄ የሚያውረው ምንድነው? ይ ይሄ የሚያውረው ምንድነው? መስዋዕትን ቆይ፣ ቆይ፣ ቆይ መስዋዕትን ልጆቻቸውን በሰዓት መስዋዕት ያቀርቡ እንደነበረ የሚናገር ነው። ኤልያስ የተበቀላቸው ግን ካህናቶቹን አርጎ ነው። ፈጽሞ አይገናኝም። አንተ የምታመጣው ጥቅስ አይገና የበዓል ነቢያቶች በሌሉበት ነው እንዴ መስዋዕት የሚያቀርቡት? መስዋዕቱ በማምን አማካኝነት ነው የሚቀርበው። ያለ ነቢያቶቹ ነው እንዴ መስዋዕት? ይኸውልህ መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋር የሚያገናኘው ነገር የለም። ልጆቻቸውን ቆይ አዳምጥ። ልጆቻቸውን መስዋዕት የሚያደርጉት ቆይ ቆይ ቆይ ከመግደል የሚገናኝ የለም። ስለዚህ አይገናኝም። እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳለ፣ ነቢያቶቹን ገልጠው ጨረሱ። ሕፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነ ነቢያቶቹ ምን ያደርጋሉ? ምእመኖቹ አይደለም የተገደሉት እነህ ነቢያት የተባሉት እንደሚያደርጉት እየዞሩ የሚያስተምሩትም ባይዞ ያታቀውም ንንገር ዘዳግም ራፍ 12 ላይ ራፍ አስቀድሞ ተነግሯል። ህፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። ሪስፖንድ ላርግ ወንድነው ሲባል ሪስፖንድ ላርግ ምን አገናኘው? ሚዲዮ ላርግ ወይስ በቃ አንተ ብቻ ነው የምታወራው ነው የሚዩት ላርግ። ከዚህ በኋላ ቢዩት ማስረጃ ብለህ ጠየቅ ማስረጃ ተከፈተል። አሁን አንድ አንድ ጊዜ አንድ ሪስፖንድ ላርግ ለተናገረው ንግግር ሪስፖንድ ላርግ ኦኬ፣ ይኸውልህ እፎይ፣ በብሉይ ኪዳን የባዓል እንትሮች ባዓልን የሚያመልኩ ሰዎች አንደኛ አሕዛቦች አሕዛቦችም አሉ፣ እስራኤላውያኖችንም አስለምደዋቸዋል ልጆቻቸውን መስዋዕት ያደርጉ ነበር የኔ ጥያቄ የኔ ጥያቄ ምንድን ነው ነቢያቶቹ የተገደሉት ጦርነት አይደለም ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው ነቢያቶች ስለሆኑ ካህናቶች ስለሆኑ ነው እነዚህ ካህናቶች የተገደሉበት ምክንያትና ህፃናቶቹ የታረዱበት ምክንያት የተለያየ ነው ህፃናቶቹ የሚታረዱ ለመስዋዕትነት ነው ሴክሪፋይ ነው የሚደረጉት ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ። ገደላቸውና ጠፋ አምልጦ ሄደ። አሁን ምንድን ነው የኔ ጥያቄ? ያህዌ ኤልያስን ግደል ያለው ትክክል ነው፣ ረድ ያለው ትክክል ነው ወይ? ይህን መልስ ረስክ እንዳያችሁት 18 ከመባሉ በፊት ወንድማችን ጉዳይዲያ 17 ይቀድማል። እና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘዌ በዛ አስፈፃሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድን ነው እሱ መስዋዕቱ የሚቀርበው ህፃን ልጆች ናቸው።